ጤና ይስጥልን ክቡራን ተመልካቾቻችንና ተከታዮች እንደምን ሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግባት ወይ የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን ማርች አምስት ላውንች ያደረግነው ሀያ ጥያቄዎች መልሶቻቸውንና ማብራሪያቸውን እነጋገራለን ማለት ነው። አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ጠየቄ ስለሆነ በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉ ይደርስ፣ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችኝ ቆዩ። ወደ መጀመሪያው ጥያቄ ስንሄድ የሞተር ዜት ለመቆጣጠር የሚያስችሉን የዲፕስቲክ እና ዳሽቦርድ የዜት አመላካች መብራት ናቸው፣ ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ እንግዲህ ሀ እውነት ነው። ዲፕስቲክ የዜት መጠንን ለማየት ይረዳናል። ሁለተኛው ደግሞ ዳሽቦርድ ላይ የሚገኘው የዘይት ክፊት አመላካች ደግሞ ዘይት በትክክል መንቀሳቀሱን ያሳየናል ማለት ነው። ስለዚህ መልሱ ሀ እውነት ነው። ወደ ሁለተኛው ጥያቄ ስንሄድ የራዲያተር መጠባበቂያ ላስቲክ ውስጥ የሚገኝ የውሃ መጠን በማንኛውም ሁኔታ ከበቂ በላይ ከሞላ የሞተር ሙቀት ያመጣል ይላል ሀ ሐሰት ለእውነት ይላል የዚህ ጥያቄ መልስ ለእውነት ነው። በተሽከርካሪያችን የራዲያተር ጎን የምትገጠመዋ የስኮርት ኮዳ ወይ ደግሞ ኩራንት ሪዘርቨር ታንክ የምንላት ውሃ በበቂ በላይ ከሞላ ሞተር እንዲሞቅ ሊያረግ ይችላል፣ ማለት ነው። ስለዚህ መልሱ እውነት ነው። ወደ ሶስተኛው ጥያቄ ሲል የነዳጅ ማጠራቀሚያ ጋን ወደ ካርቡሬተር ነዳጅን የሚያስተላልፍ ኦይል ፓምፕ ይባላል ይላል። ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ በለ ምርጫ ላይ የሚገኘው ሀሰት ነው። ምክንያቱም ኦይል ፓምፕ የምንለው ነገር ለማለስለሻ ዘዴነት የሚያገለግለውን ዘይት ወደ ሞተር ክፍል የሚያሰራጭልን ነው እንጂ ከነዳጅ ጋር ምንም ግንኙነት የለውም ማለት ነው። ስለዚህ መልሱ ውስጥ የሚገኘው ሀሰት ነው። ወደ ቀጣይ ጥያቄ ስንሄድ የጎማ ንፋስ መጠን መቀነስ በየትኛው የመኪና ክፍል ላይ ተጽዕኖ ሊያደርግ ይችላል ይላል። ሀ በራሱ ጎማው ላይ ለ በጎማ አካል ዙሪያ ደጋፊ ብረቶች ላይ ሐመርሃ በመሪ ክፍሎች ላይ መ ሁሉም መልስ ነው ይላል። የዚህ ጥያቄ መልስ በመ ምርጫ ላይ የሚገኘው ሁሉም መልስ ነው ማለት ነው። የጎማው ጥርስ አበላል ትክክል አይሆንም። በጎማ ዙሪያ ላይ የሚገኙ ቸርኬዎች ወይ ደግሞ ብረቶች ላይ ችግር ያመጣል፣ እንዲሁም በመሪ ክፍሎች ላይ ችግር ስለሚያመጣ መልሱ በሁሉም ላይ ችግር ያመጣል ማለት ነው። ሌላኛውን ጥያቄ ስናይ የሞተር ዘይት ወደ ማቀጣጠያ ክፍል እንዳይገባ የሚያግደው ፋሻ የቱ ነው ይላል። ሀ ጎሚኒ ለብሮንዚና ሐመርሃ ኮምፕረሰር ሪንግ መ ኦይል ሪንግ ይላል። የዚህ ጥያቄ መልስ በመ ምርጫ ላይ የሚገኘው ኦይል ሪንግ ወይም ደግሞ የዘይት ቀቢ ፋሻ ወይም ደግሞ ቀለበት የምንለው ነገር ነው ማለት ነው። በፒስተን ላይ ሁለት ቀለበቶች አሉ። አንደኛው የመቃ ቀለበት ነው። ሁለተኛው ደግሞ የዘይት ቀቢ ቀለበት ነው ማለት ነው። ስለዚህ በኮምበስሽን ቻምበሩት ዘይት እንዳይገባ የሚያደርግልን ክፍል ኦይል ሪንግ ወይም ደግሞ የዘይት ቀቢ ቀለበት እንለዋለን ማለት ነው። ስለዚህ መልሱ በመ ምርጫ ላይ የሚገኘው ነው። ሌላኛው ባትሪ በአግባቡ ቻርጅ የማይሆንበት ምክንያት የቱን ይላል። ሀ የሬጉሌተር በአግባቡ አለመስራት፣ ለ የባትሪ ተርሚናሎች ንጹህ አለመሆን፣ ሀመር ውሃ የዲናሞችን ጋር በአግባቡ አለመወጠር፣ መ ሁሉም መልስ ነው ይላል። የዚህ ጥያቄ መልስ ሁሉም መልስ ነው ማለት ነው። ባትሪ እንግዲህ ቻርጅ የማይደረገው በነዚህ ምክንያት ነው ማለት ነው። ስለዚህ ከላይ የተጠቀሱት ነገሮች ላይ ችግር ካለ ባትሪ ሪቻርጅ ሊሆን አይችልም ማለት ነው። ስለዚህ መልሱ መ ነው። ወደ ቀጣይ ጥያቄ ስንሄድ በስሜት ህዋሳቶቻችን አማካኝነት ከሚደርሱ መረጃዎች መካከል ዋናውና ተፈላጊውን የመምረጥ ሂደት ይላል ሀ ማስተዋል ለመቃኘት ሀመር ውሃ ትኩረት መሁሉም መልስ ነው ይላል። የዚህ ጥያቄ መልስ በሀመር ውሃ ምርጫ ላይ የሚገኘው ትኩረት ነው ማለት ነው። ትኩረት እንግዲህ በስሜት ህዋሳቶቻችን አማካኝነት ከደረሱ መረጃዎች ዋናውና ተፈላጊውን የመምረጥ ሂደት ነው ማለት ነው። ስለዚህ መልሳችን የሚሆነው በሀመር ውሃ ምርጫ ላይ የሚገኘው ነው። ወደ ቀጣይ ጥያቄ ስንሄድ በዳሽቦርድ ላይ የሚገኙት ወይ መሳሪያ ቀይ መብራት ሞተር እየሰራ በድንገት ሊበራ በምን ምክንያት ነው ብለን ልንገምት እንችላለን? ሀ የሞተር ዘይት ቆሽሿል ማለት ነው። ለ የዘይት ጥራት ቀንሷል ማለት ነው። ሀመር ውሃ የዘይት ግፊት ቀንሷል ማለት ነው። መሁሉም መልስ ናቸው ይላል። የዚህ ጥያቄ መልስ በሐመር ውሃ ምልጫር የሚገኘው የዘይት ግፊት ቀንሷል ማለት ነው። ተሽከርካሪያችን ሞተር ውስጥ የዘይት ግፊት የሚቀንስበት ሰዓት አሁን በምስሉ ላይ የምትመለከቱት ምልክት በዳሽቦርድ ላይ ሊበራ ይችላል ማለት ነው። ወደ ቀጣይ ጥያቄ ስንሄድ የተሽከርካሪያችን ጎማ ደህንነት ለመረገጥ የንፋስ መጠኑን በየዳሽ ኪሎ ሜትር ጉዞ ወይም ርቀት ማየት አለብን ይላል። ሀ 200 ለ 1 አመር 100 መ 150 ይላል። በጥያቄው መሰረት መልሳችን የሚሆነው በሐ ምርጫ ላይ የሚገኘው በየ100 ኪሎ ሜትር ነው። ተሽከርካሪን በምናሽከረክርበት ጊዜ በየ100 ኪሎ ሜትር ወይም ደግሞ በየ ሁለት ሰዓቱ ጎማችንን መፈተሽ ይኖርብናል ማለት ነው። ወደ ቀጣይ ጥያቄ ስንሄድ የሰው አሳሰብ አመለካከትና ድርጊት ድምር ውጤት ነው። ሀ ባህሪ፣ ለስነ ምግባር፣ ሀመር ውሃ ሙያ፣ መ ሁሉም መልስ ነው። የዚህ ጥያቄ መልስ በሀ ምርጫ ላይ የሚገኘው ባህሪ ነው ማለት ነው። ባህሪ ማለት የሰዎች አመለካከት አሳሰብና ድርጊት ድምር ውጤት ነው ማለት ነው። ስለዚህ መልሳችን የሚሆነው በሀሌታው ሀ ምርጫ ላይ የሚገኘው ባህሪ ነው። ወደ ቀጣይ ጥያቄ ስንሄድ ሞተርን ለማቀዝቀዝ የሚጠቀም የተሽከርካሪ አካል ክፍል ዳሽ ነው። ሀ ፍሬና ሞተር ለራዲያተር ሀመር ውሃ ደፕራተር መመልስ የለም ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ራዲያተር ነው። የተሽከርካሪያችን ኩሊንግ ሲስተም ውስጥ አንደኛው ምንድን ነው? ራዲያተር ነው ማለት ነው። ስለዚህ መልሱ በለምርጫ ላይ የሚገኘው ራዲያተር ነው። ወደ ቀጣይ ጥያቄ ስንሄድ መልካሙ ከመጥፎ ለመለየት የሚያስችልና መጥፎን ችላ በማለት ጥሩ እንድንከተል የሚያበረታተን መገለጫ ነው። ሀ ሙያ፣ ለስነ ምግባር፣ ሀመር ውሃ፣ ባህሪ መመልሱ የለም ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ስነ ምግባር ነው። ስነ ምግባር መልካምና መጥፎን መለየት የሚያስችልና መጥፎን በመተው መልካሙን እንድንከተል የሚያበረታታን እሴት ነው ማለት ነው። ስለዚህ መልሳችን የሚሆነው በለምርጫ ምርጫ ላይ የሚገኘው ስነ ምግባር ነው። ወደ ቀጣይ ጥያቄ ስንል የናፍታ ሞተር የተገጠመለት መኪና አልነሳ ቢለን ምን ልንገምት እንችላለን? ሀይ ከአንድ ብልሽት መኖሩ ለቤንዚል አለመኖሩን ያሳየናል ሀመር ውሃ የፖንቲና ችግር መኖሩን ያሳየናል፣ እና የካርቡሬተር ችግር መኖሩን ያሳየናል ይላል። የዚህ ጥያቄ መስ በሀሌታው ሀ ላይ የሚገኘው የካንዴሊቲ ወይም ደግሞ የግሉ ፕለግ ብልሽትን ያሳየናል ማለት ነው። የግሉ ፕለግ ጥቅም በናፍጣ ሞተሮች ላይ ሞተር ከመነሳት በፊት ሲንደር አካባቢ ሙቀት በመፍጠር ሞተር ቶሎ እንዲነሳ ያደርጋል። የዚህ ችግር በሚከሰትበት ሰዓት ግን ሞተር ቶሎ ላይነሳ ይችላል፣ በናፍጣ ተሽከርካሪዎች ላይ ማለት ነው። ስለዚህ መልሳችን የሚሆነው ሀሌታ ውሃ የካንዲሊቲ ብልሽት ነው ማለት ነው። ወደ ቀጣይ ጥያቄ ስንሄድ ከባድ ማርሽ የሚባሉት ሀ አንደኛ፣ ሁለተኛ ና ሶስተኛ ማርሾች፣ ለ አንደኛ፣ ሁለተኛ ና አምስተኛ ማርሾች፣ ሀመሩሃ አንደኛ፣ ሁለተኛ ና የዋላ ማርሾች፣ መ ሁሉም መልስ ናቸው ይላል። የዚህ ጥያቄ መልስ በሀመሩሃ ምርጫ ላይ የሚገኘው አንደኛ፣ ሁለተኛ ና አር ወይም ደግሞ ሪቨርስ ናቸው ማለት ነው። እነዚህ ሶስቱ የማርሽ አይነቶች ቶርክ ነው መልቲፕላይ የሚያደርጉት ማለት ነው። ስፒድ የላቸውም። ስለዚህ ከባድ ማርሽ የሚባሉት አንደኛ ሁለተኛና የኋላ ማርሽ ናቸው። መልሱ ሐመር ሐ ነው። ወደ ቀጣይ ጥያቄ ስንሄድ ኢንጂን ወይንም ሞተር በፒስተን እንቅስቃሴው በስንት ይከፈላል? ሀ በሁለት፣ ለ በአንድ፣ ሐመር ሐ በሶስት፣ መ ሁሉም መልስ ነው ይላል። የዚህ ጥያቄ መልስ ሀሌታ ሀ በሁለት ነው። ቱ ስትሮክ ኤንድ ፎር ስትሮክ ኢንጂን በመባል በሁለት ይከፈላሉ ማለት ነው ስለዚህ በፒስተን ምታቸው ሞተር በሁለት ይከፈላል ማለት ነው መልሱ ሀሌታ ውሃ ነው ወደ ቀጣይ ጥያቄ ስንሄድ መረጃን ከአካባቢያችን በስሜት ህዋሶቻችን አማካኝነት ተቀብሎ የመለወጥና ወደ አእምሯችን የመላክ ሂደት ምን እንለዋለን ሃ ማተኮር ለመነቃቀት ሀመር ውሃ መገንዘብ መዝግጁነት ይላል የዚህ ጥያቄ መልስ በሀመር ውሃ ምርጫ ላይ የሚገኘው መገንዘብ ነው መገንዘብ በስሜት ህዋሶቻችን አማካኝነት መረጃን ከአካባቢ ሰብሰን ወደ አእምሮ የምንልክበት ደረጃ ወይ ደግሞ ስቴፕ ነው ማለት ነው። ስለዚህ መልሱ ሀመር ውሃ ነው። ወደ ቀጣይ ጥያቄ ስንሄድ በከባድ ተሽከርካሪዎች ላይ የሚገኝ የፍሬን አይነት ሀ የውሃ ለ የዘይት ሀመር ውሃ የነፋስ መ ሁሉም መልስ ነው ይላል። የዚህ ጥያቄው መልስ የነፋስ ወይ ደግሞ ኤር ብሬክ ሲስተም ነው። አብዛኛው ከባድ ተሽከርካሪዎች ላይ የሚገኘው የፍሬን አይነት በነፋስ የሚሰሩ ናቸው ማለት ነው። ስለዚህ መልሳችን የሚሆነው በሀመር ውሃ ምርጫ ላይ የሚገኘው በንፋስ ነው። ክቡራን ተመልካቾች ተከታዮች ይህ ጥያቄ በጥያቄ ቁጥር 16 ላይ ለማሳሳት ቀርቦ ነበረ። ያገኛችሁት ተመልካቾች የማላችሁ፣ ያላገኘችሁት አለ። ስለዚህ መልሳችን የሚሆነው የዚህ ጥያቄ ወይም የ18ኛው ጥያቄ መልስ ሀመር ውሃ ነው ማለት ነው። ያው መገንዘብ ነው በስሜታሶቻችን አማካኝነት መረጃን ከአካባቢያችን የመሰብሰብ ሂደት መገንዘብ እንለዋለን። ይህን እናልፏለን። ወደ 19ኛው ጥያቄ እንሄዳለን። አሽከርካሪዎች ሌሎች ጥንቃቄ ሳያደርጉ የሚያሽከረክሩት አላስፈላጊ ባህሪ ዳሽ ይባላል ሀ ለግብተኝነት ለተጽዕኖ የማድረግ ትግል ሀመር ውሃ ሞገደኝነት ሁሉም መልስ ነው ያለ የዚህ ጥያቄ መልስ በሀመር ውሃ ምርጫ ላይ የሚገኘው ሞገደኝነት ነው ማለት ነው ሞገደኝነት እንግዲህ ፈርጆችን ስናይ ትዕግስት ማጣት ተጽዕኖ የማድረግ ትግል እና ግድ የለሽነትና የመንገድ ላይ ጸብ ስለዚህ ሁሉንም ስለሚያካትት በሀመር ውሃ ምርጫ ላይ የሚገኘው ሞገደኝነት ነው ማለት ነው ክቡራን ተመልካቾችን ተከታዮች ይህ የሀያኛውም ጥያቄ በጥያቄ ቁጥር ስምንት ላይ የተዘጋጀ የጥያቄ አይነት ነው በዳሽ ቦርድ ላይ የሚገኝ የዚህ ጠቋሚ መሳሪያ ቀይ መብራት ሞተር እየሰራ በድንገት ይበራ በምን ምክንያት ነው ብለን ልንገምት እንችላለን? ብለን አይተናል። እንደምታዩት ጥያቄዎቹ ተመሳሳይ ናቸው፣ ምርጫዎቹ ላይ ግን ልዩነት አላቸው። ለምሳሌ በዚህ በሀያኛው ጥያቄ ላይ ትክክለኛው መልስ የሚገኘው በለምርጫ ላይ ነው የሚገኘው በስምንተኛው ጥያቄ ላይ ግን ትክክለኛው ምርጫ የሚገኘው በሀ ምርጫ ላይ ነው ማለት ነው። ስለዚህ የኮምፒውተር ጥያቄም ላይ እንደዚህ አይነት አሳሳች ነገሮች ሊኖሩ ይችላሉ ማለት ነው። ጥያቄዎቹ ተመሳሳይ ይሆናሉ፣ ምርጫዎቹም ተመሳሳይ ይሆኑና ቦታቸው ግን ይለያያል። አሁን እንደምታዩት ስምንተኛው ጥያቄ ላይ ትክክለኛው መልስ ሀ ምርጫ ላይ ነበረ፣ ሀያኛው ጥያቄ ላይ ግን ትክክለኛው መልስ በለ ምርጫ ላይ ነው ያለው ማለት ነው። ስለዚህ እንደዚህ ላይ ያሳሰ ስለሚችል በትኩረት ማየት ያስፈልጋል ማለት ነው። ክብራን ተመልካች አይነት ተከታዮቼ፣ የጥያቄና መልሶቹ ማብራሪያቸው ይህንን ይመስላል ማለት ነው። ምንጊዜም እንግዲህ ጥያቄዎችን ስንሰራ በጥንቃቄ መሆን ይኖርበታል ማለት ነው። ሁሌም ቢሆን ጥያቄ ፍለፊት አይመጣም። የሚያሳስቱ ነገሮች፣ የሚያደናግሩ ነገሮች ሊኖሩበት ይችላሉ ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ለዛሬ ያዘጋጀላችሁ ፕሮግራም ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስሎ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ቢደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርት የስልጠና እስከምንጋኝ ድረስ ሰላም ቆዩ።